የኑሮ ጫና አሉታዊ ተጽዕኖ ከሚያሳደርባቸው ዜጎች መካከል የመንግስት ሰራተኞች ይገኙበታል። ይህንን ታሳቢ በማድረግ መንግስት የተቀላጠፈ አገልግሎት አሰጣጥ እንዲኖር ሰራተኛው የሚያገለግልበትን ተቋም ገጽታውን ከመቀየር ባለፈ የሚስተዋለውን የኑሮ ጫና ለማቃለል አዳዲስ ማሻሻያዎችን ተግባራዊ እያደረገ ነው። የደሞዝ ማሻሻያው በተለይ ዝቅተኛ ገቢ ያላቸው የመንግስት ሰራተኞች ከኢኮኖሚው እድገት ተጠቃሚ እንዲሆኑ ታስቦ የተደረገ ነው። ከዚህ በተጨማሪ የልደታ ክፍለ ከተማ ሰራተኞች የስራ ሰዓታቸውንና እውቀ ማምጣታቸው በአግባቡ እንዲጠቀሙ ለማስቻል በተሰራው ስራ ሰራተኞች ተጠቃሚ እየሆኑ ነው። እሁድም ቅዳሜም ገብተን ስለምንሰራ ጊዜ የለንም። ሰፈር ሄደን ምናምን የምንገዛበት ጊዜ የለንም። ከገንዘብ ማንግል ልዩነት አለው። ከሱቅ ከምንገዛው እንትን እዚህ ልዩነት ስላለው እኛ በጣም ተጠቃሚ ነን፣ እድለኛ ነን። ሁሉም ነገር እዚህ ስላገኘ ነው። ከዚሁ የሆነ የሰዓት ወተን የሻይ ሰዓታችን ወተን ሁሉም ነገር ገዝተን አስቀምጠን ወደ ቤታችን እየወሰነ አሁን ሽንኩርት ሰፈር 60 ብር ምናምን ነው የምንገዛው፣ እዚህ 30 ብር። ትማትም ሰባ ሰማንያ ነው ሰፈር የምንገዛው፣ እዚ 40 ብር ሁሉም ነገሮች ምስር፣ አሁን የኛው ምስር ሰፈር 350 ምናምን ነው አሁን እዚህ 315። ሁሉም ነገሮች ምንም አይገናኙ ከሰፈሩ ጋር ማለት፣ በተመጣጠኝ ዋጋ እያገኘን ነው። ምሳ በብዛት እዚህ ነው የምንበላው። ምግቡ አሪፍ ነው። አሁን በየኔ ስንት ነው? 45 ብር ነው 45 ነው የሚበላው ተጋብኖ ነው 50። እንደዚህ አይነት ነው ያለው። በጣም ምቹ ነገሮች ነው ያደረገው። ከዚህ በተጨማሪ ሰራተኛው ጤናውን ጠብቆ ቀልጣፋ አገልግሎት መስጠት የሚያስችለውን ደረጃውን የጠበቀ የስፖርት ማዕከል ተገንብቷል። የሕፃናት መጫወቻ ስፍራም ተዘጋጅቷል። ሙሉ ቀን ህብረተሰብን ሲያገለግል ለሚውል ሰራተኛ በጠዋት መጦ ኤክሰርሳይስ አድርጎ ሻውር ወስዶ ወደ ስራ መግባትን የሚያክል ትልቅ ኦፖርቹኒቲ የለም እና ያ ደግሞ በአገልግሎት አሰጣጡ ላይ በጣም ትልቅ የሆነ ፖዚቲቭ ተጽዕኖ አለ። በዚህም በዛም በዚህም ብለነው አገልጋይነት ላይ ነው የሚያርፈው ሁሉም ነገር ማለት ነው እና ሰራተኛው የተመቻቸ ኮንደሲቭ የሆነ ኤንቫይሮንመንት ሲኖረው ለማገልገልም ዝግጁ ይሆናል ማለት ነው። ከዚህ ቤት ውስጥ ነው ያው የሚገጣጠም ነገር ኳስ ምናምንሰተ ውስጥ ነበረ። ወጥተን የምናናፍስበትን ቦታ አልነበረንም። የፀሐይ ብርሃን ለማግኘት በጣም ከባድ ነበር። እዚህ ከሆነ ግን ጨቅላዎች አሉ ፀሐይ የሚሞቁ በአንድ በኩል ነሱን ፀሐይ እናሞቃለን፣ በአንድ በኩል ነሱን እናጫወታለን። ልጆቹ በጣም ደስተኛ ናቸው፣ ለኛም ብዙ ነገሮችን አቅልሎልናል። ልጆቹም በጣም ደስተኛ ናቸው። በሳምንት ሶስት ቀን እናጫወታቸዋለን። ከልጆች ጋር ያለው መግባባት፣ እርስ በርስ ያላቸው ቁርኝነት በጣም ጨምሮልናል። ከጊዜ ወደ ጊዜ እየተሻሻለ የመጣው የአገልግሎት አሰጣጡን ለማዘመን እና ውጤታማ ለመሆን የመንግስት ሰራተኛውን አቅም በሚገባ መጠቀም ትልቅ ድርሻ አለው። ሰራተኞቻችን ለምናመጣው ውጤት፣ ለሚኖረን መሻሻል የአንበሳውን ድርሻ ይወስዳሉ ብለን ነው የምናስበው። ይህንን ደግሞ በሚገባ አቅማቸውንም ለመጠቀም እውቀታቸውንም ለመጠቀም ተስፋ ተሳትፏቸውንም ለማሳደግ በሰራተኛው በኩል ደግሞ የሚታዩ የሚነሱ ጥያቄዎች አሉ። እርካታቸውን ለማሳደግ ስራቸውን ተረጋግተው መስራት እንዲችሉ ለሚሰጡት አገልግሎት ከብዙ ጫናዎች ተቃለው ስራቸው ላይ ፎከስድ ሆነው ማገልገል እንዲችሉ ተረጋግተው ተገልጋያቸውን በፍቅርና በትህትና ማገልገል እንዲችሉ እንደ ሰው ደግሞ እንደ ሰራተኛ ደግሞ ለነሱ የሚያስፈልጋቸውን ነገር ምቹ ሁኔታ መፍጠር እንደ ክፍለ ከተማ ብቻ ፕላን ያደረግነው ሳይሆን የከተማው አንዱ የትኩረት አቅጣጫ ነው። መንግስት በዚህ ዓመት መጀመሪያ ላይ ተግባራዊ ያደረገው የደሞዝ ማሻሻያ ውጤት እያመጣ ነው ያሉት የልደታ ክፍለ ከተማ ዋና ስራ አስፈጻሚ ልዕልት ግዳይ፣ እንደ ከተማ አስተዳደርም እንደ ክፍለ ከተማም የሰራተኛውን የኑሮ ጫና ለማቃለል ዘመናዊ የመመገቢያ ካፌ፣ ሸማይ ሱቅ መሰራታቸውን አንስተዋል። እንደ ከተማ ደግሞ ለብቻው ለሰራተኞች የሚደረግ ድጎማ አለ። ለሚያደርጉት የምሳ አገልግሎት አብዛኛውን ወጪ መሸፈን የሚያስችል ድጎማ ነው። መንግስት ለአንድ ሰው አርባ ብር በቀን ድጎማ የሚያደርገው ለምሳሌ ካፊያችንን የሰራተኞችን ካፊያ የተሸው ከሆነ በዚህ መልክ አይደለም የነበረው። ሰው ሰራተኛ ምሳሌ ሊጠቀምበት የሚችል አይነት ካፊ አይደለም የነበረው። ኦልሞስት አሁን ወደ ሆቴል ስታንዳርድ ነው ያመጣ ነው። ውስጡን አዘምነን አሻሽለን የሚቀርቡት ምግቦችን በተመሳሳይ የተሻሻሉ እንዲሆኑ ተደርጎ መንግስት የሚደጉማቸው አርባ ብር ላይ እነሱ የሚያወጡት አምስት ብር፣ ሀያ ብር አይበልጥም። ሁለተኛ ሙሉ ጊዜውን ስራ ቦታ ላይ የሚያሳልፍ እንደመሆኑ መጠን ለቤት ደግሞ የሚያስፈልጉት ግብአቶች ይኖራሉ የምግብ ፍጆታዎች ይኖራሉ ተመሸ ነው የሚሄደው ደክሞ ነው የሚሄደው በሰርቪስ ሩቅ ቦታ ነው የሚሄደው ስለዚህ ያንን አገልግሎት ደግሞ እዛው ሲሰራበት የነበረ ተቋም ላይ ሸምቶ ወደ ቤቱ ይዞ መግባት እንዲችል ደረጃውን የጠበቀ የሸማች ህብረት ስራ ማህበራትን አስገብተን ሱፐር ማርኬት ከፍተንላቸዋል በቀጣይም የመንግስት ሰራተኛውንና ማህበረሰቡን ኢኮኖሚያዊ ተጠቃሚ ለማድረግ በእቅድ ተይዞ እየተሰራ ነው